በጣም ባለጌዎች ጭንቅላታ ሙላ ለሀብ፣ እኔ ማለት ነው። ዛሬ በሳቅ ሙትት ብዬ ነው ቪዲዮ ነው የጨረስኩት፣ የሀብን ቪዲዮ ማለት ነው። እና በጣም ተናዷል። በቃ ማለት እናንተ እዚህ ቡታ ጅራ ስትመጡ አለ ተለማምጣችሁ ይቅርታ ምናምን ትላላችሁ፣ እዛ ስትሆኑ ደግሞ እንደዚህ ታደርጋላችሁና ጭንቅላታችሁን አሰሩት ብሏችኋል። በጣም ባለጌዎች ናቸሁ፣ ጭንቅላት ጭንቅላታ ሙላ ብሏችኋል እና በስድብ ነው ጥብጥብ አድርጎ ያሰጣቸው ወይኔ ጉዴ ስድብም ሆነ ፍቅር በወንድም ይቀድማልና እንግዲህ ያው በአንተ በኩል ስለተወቀሱ ስለተሰደቡ ደስ ብሎኛል እውነት ለመናገር መለኛ ወንድሜም ደግሞ በድጋሚ ቪዲዮ ሰርቷል ዛሬ እንዳያችሁት ያለውበት ቦታ አደለም እነሱን ላገኛቸው ከቤተሰቦች እየራቀ ነው ያለሁት ብሏል ያው እሱ እንደምታውቁት ፊልድ ነው የሚሰራው ስራ ምናምን ቋሚ ስራ አደለም እና እዛ ጋ ነው ያለው ማለት ሚስቱንም እንኳን ማግኘት አይችልም። በዚሁ እንድታዝኑለት ማለት ነው። እና አይደለም ቅምጥሌና ቡራን አግኝቶ ሊመክራቸው ቀርቶ ሀብ እንደተናገረው እንግዲህ፣ አይደለም አሁን እኮ ጨረቃዎችን እንምከር ወይስ? ደግሞ እዚህ ሀብ ማን ነው? ሀብ አልኩኝ። ማን ነው እሱ? ቤኪ ማን ነው? አምጡልኝ ስሙን። ወይኔ ጉዴ ሄኖክ ማን ነበር ደግሞ? አንዱ ብቻ እነሱ እነሱ ፍፄ ሚኪ እነሱ እየመጡ እንትን እያ ሚኪ እንኳን ለማስታረቅ ነው የሚመጣው። ቤኪም ትናንት በቀደም ለማስታረቅ መጣ። ከዛ ደግሞ ተጋጭቶ ሄዱ ምናምንና ፍጼና ይኖ ህቃ መሀል ላይ እንዳያችሁት ወገን እንትና ጭራሽ ብሩኬን ወግኖ ፍጼ ደግሞ ሁለታቸውን በማስታረቅ ሁለታቸው ተጋጭተዋል። እና የሆነ ጭንቅላታችሁን ማለት እሱ ማን ነው እንደተናገረው ምንድነው? ሁለታቸው እርስ በርሳቸው ካልተከባበሩ ሌላ ሰው በቀደም ብያችኋለሁ፣ ስም ይወጣል ከቤት ይከተላል ጎረቤት ነው ና ይሁላችሁ። ስራ ሳይጀምሩ ፍቅር ፍቅር ሲጫወቱ ሁሉም ሰው የሚደው ሰው ሁሉ ስለ እነሱ ፍቅር ብቻ ነበር የሚያወራው። በጣም እንደሚዋደዱ ያወራል፣ እንደሚወዳቸው ያወራል ምናምን በቃ ያከብሯታል፣ ቅምጥልኝ ያከብሩታል ብሩኬ ምናምን። ልክ ስራ ሲጀምሩ ደግሞ እነሱም በዛ ልክ ስለሚነጋገሩ የስራው ባህሪ ነው የሚነጋገሩት፣ እንዲነጋገሩ የሚያደርጋቸው ምናምን ቃላት ይወራወራሉ ምናምን። በዛ ልክ ደግሞ ሰው ይሳደባል ማለት ነው። በቃ አንዴ ቅምጥሬን ይሳደባል፣ አንዴ ብሩክን ይሳደባል ምናምን ነገር። ገባችሁ? እነሱ ልክ ሳይከባበሩ ሲቀሩ መከፋፈል ይመጣል። እንደዚህ በፍቅር በአንድ ላይ ሲመጡ ደግሞ አንድ ላይ እንሆናለን። ከዛ ልክ እንደዚህ ነገር ስትፈጠር ደግሞ መከፋፈልና ይሄ ብቻ መሆን አለመከባበር የሚባለው ነገር ይመጣልና እንግዲህ ዛሬ ሁለቱም ወንድሞችን ወጣው ተናግረዋል። ወንድም ያባት ምትክ ነው። እንግዲህ ታላቅ ወንድም ሲኖራችሁ ልክ እንዳ አባት ነው ና እንደ አባት ነው እንደ ጓደኛም እንደ ወንድምም ነው። ወጣው የተናገሩት ና እንግዲህ ቅምጥሌም ቡራም አዳምጡ፣ በደንብ አድርጋችሁ ትልቆቹ የሚመክሯችሁን። ሀ በጣም ተናድጃለሁ፣ ከፍቶኛል፣ ትልቅ እንዲከፋባችሁ አታድርጉ ምናም ብሏችኋል። እና ያው ቪዲዮን ያሉ በቪዲዮ ነው የሚታዩትላቸውን በቪዲዮ ነው ያዩዋቸው በአካል ስለማላገኛቸው ነው ብሏል። ሀብም መለኛውም እንደምታቁት ማግኘት አይችሉም። ሶ ያለው ነገር ይሄ ነው ማለት ነው። ምንድን ነው እኔ አንዳንድ ሰዎች በጣም የምትገርሙኝ ነገር ማለት ነው። እግዚአብሔርን ለወንድም እንዴት ነው ደባሬ ቃል ተጠቅማቸው የምትልኩት? አይደረግም እኮ ወንድም እኮ ነው፣ ወንድም እኮ ይከፋዋል። ገባቸው። ለምሳሌ እሱም ብሎ ወንድ ምናምን አሁን እንደተናገረው ማለት አይባልማ እንዴ። እንዴት ነው እንደዛ የሚባለው የወንድ ወንድ ነው። ብሩኬ ብሏል። ወንድማችን ኖቱን ነው ማርያምን። ብሩኬ ወንድ አወንድ ደስ የሚል በቃ፣ አላደለ ቀብረር ያለ ቀብራራ ነው። ማን ይደርስበታል? የሚዲያው መሪ ነው። ስለዚህ አይባልም እንዴ! ጭራሽ እናንተ ማንም አይሰማንም ብላችሁ ወይ ደግሞ ማንም አያዩን ብላችሁ መሳደብ ና ዳይሬክት ለወንድም መላክ ደግሞ ይለያያል። የወንድሙንም ልብ መስበር ነው። ና እኔ ማንንም ነው ማልሰማው በወንድሜ ምንም በቃ ማ ባይዘ ወይ የሆነ ሰው ስታዩት ለእናንተ ሊደብራችሁ ሊያስጠላችሁ ይችላል። ግን ለወንድም ለእህቱ ለእናት ላባቱ ማ ነው ገባችሁ? ከሱ በላይ ሰው የለም ገባችሁ? አይደለ አይደለም? ብሩኬ ለእኛ ራሱ ለምናየው ሰዎች እንደምታዩት አቋም በሉ ስነ ምግባር በሉ ሙሉ ነገር የተሟላለት ልጅ ነው። እና ስለዚህ እንደዛ አትበሉ፣ አይደረግም። በተለይ ለወንድሞች እንደዛ አትላኩላቸው ና ደስ አይልም። ሀብ የምር ስራ ነው አትበሉ። ተጣልተዋል ነው ያለው እና ብዙዎቻችሁ ለምንድን ነው ስራ ነው እያልሻል ነበር ምናምን እያላችሁ ነው። እና ባይዘወይ በዙሪያቸው ያሉ ሁሉ በዙሪያቸው ያሉ ሰዎች ሁሉ አሁን ምን እያደረጉ ነው ያሉት? የሆነ ተጣልተው ነው እሺ እነሱን ተዋቸው። ጨረቃዎችን ተውና በዙሪያቸው ያሉት የሆነ ተጣልቶ ይመስሏቸዋል። አይደለም እኮ። ስለዚህ ሀብም ግዴታ ነው ዩቱብ ነው እሱም አብሮ ነው የሆነ እንደዚህ ይ ነገሮች ሲፈጠሩ የሚወሩት ማለት አይ ነው የሆነች ግጭት ልትፈጠር ትችላለች። ባለፈውም ተናግር ያለው ዛሬም እነግራችኋለሁ፣ እንደዚህ አይነት ስራ ላይ ሲሆን የምር አንድ ቀን ስልክ ላያደዋውላቸው የሚችል ነገር ሊፈጠር ይችላል። ሚስ የምትደራረግ ነገር ልትሆን ትችላለች። በሀሳብ ማለመስማማት በምናምን እንደዚች ዚች አይነት ግጭቶች ቤት ሲጀመር ባልና ሚስት ምኮ ከቤት ሲጋጭ ይውላል አይደል? ከያት ከወንድሞቻችን ጋርም ስንጋጭ ነው ምንውለው። ስለዚህ እንደዛች አይነት ግጭት ልትኖር ትችላለች እንጂ ስ ስጸ የሚባል ነገር የለም። እዚ ጋር መጡ ታዲያ ሀብ ወይ ደግሞ መለኛው መጠው ስራ ነው በቃ። ቤት ባትጨነቁ ምናምን እንዲሏችሁ ትፈልጋላችሁ። እንዲ በዚ አጋጣሚ እንደውም እነሱ ቪዲዮ መስራት ምናምን ላይ ፈልጉ ይችላሉ። ግን ቅምጥሌም ቡራም እንደ በዚሁ አጋጣሚ ስሩ። እንዲሁም ደግሞ በጣም ብሱ ቴክስት ያደርግላቸዋል እነዚህ ልጆች ምን ሆነው ስለ እነሱ ቪዲዮ ስሩ ምናምን ለማመን ሲጀመር ሳይፈልጉም እኛ ማስገደደ ናቸው። ዩቱ ላይ መጠው መልስ እንዲሰጡ ወይ ደግሞ ቪዲዮ እንዲሰሩ ስለምናደርጋቸው ነው፣ ገባቸው አደለ? ያ ነገር ያለው እንጂ ይህ ሁሉ ጓደኛ እንደምታ እንደዚህ ተያይዞ ሊጣል አይችልም። ተያይዞ ስራ ነው እየሰሩ ያሉትና፣ ይስሩ አትስሩ አደለም። ግን የሆነ ሀሪፍ እየሄድ አደለም። ቻናላቸው እንዳያችሁት ምናምን፣ አንዳንዴ ደክማችሁም ተሰድባችሁም ተሞግሳችሁም ሆነ ሀሪፍ ውጤት ስታመጡ ደስ ይላል። ያለ ውጤት ልፋት ግን ደግሞ ምንድነው የሚባለው ይሄ ብቻ የሆነ አባባል ነበረው ጠፋብኝ። ወይኔ ጉዴ፣ ብዙ አባባሎች የጠፉኝ ነው። ብቻ ግን በቃ ድካም ብቻ ሲሆን ያስጠላል። ከዛ ውጭ ግን ሪል እንዳልኳችሁ የሆነ የሚጣሉበት የሚጋጩበት ነገር ሊኖር ይችላል። ሊኮራረፉ ይችላሉ ምናምን፣ ይህ የሰውኛ ባህሪ ነው። ከዛ ውጭ ግን ሪል በቃ የሁለታቸው መለያየት ምናምን አለ የለም፣ አይለያዩ መቼም ማለት ነው። እንዳያችሁት መለኛውም ሀብም የተናገሩት ሁለታችሁ ስርዓት ያዙ ማለት ሶስተኛ ወገን አታስገቡ። ሁለታችሁ ተነጋገሩ፣ አንዳችሁ ለአንዳችሁ ኑሩ። ለምን ደግሞ ታጅራ ስትመጡ ጨና ሰው ትሆናላችሁ የዛ ስትሄዱ የሚል ነው እና ብቻ ፈታ እያልኩ ነው ቪዲዮውን ያየሁት፣ ስድቦቹንም ምኖቹንም፣ የወንድም ስድብ ነው ወንድም ፍቅርም ሲሰጥ ሲቆጣም ደስ ይላል እና እንደዚህ ደግሞ ቆንጠጥ ማድረግ ገም ጥሩ ነው። የእነሱ ይባሳለ የጓደኞቹ ብሏል እና እውነቱን እኮ ነው። ማለት ደንቆሮ ናቸው እንደ ምናምን ነገር ማለት በቃ ተደማመጡ። መደማመጥ የለባቸውም ስራ መሆኑ የምታውቁት አንዳንድ የምር ሀበሻ ሲጣላ ብሎ ነው ወይ እኔ ብቻ ነኝ? ቆይማ ቤተሰብ ሰው ስትጣሉ እናንተ ምድር የምታደርጉት እኔ ልንገራችሁ። ሰው ካስቀየመኝ ወይ ደግሞ ያን ሰው ማየት ካልፈለኩ ኤቭሪ በቃ የትኛውን ቦታ ላይ በብሎክ ነው ማሰናብተው ስልክ በሉ ሶሻል ሚዲያ በሉ ምንም ነገር ነው በላልክ የምወጣው እዛ በኋላ አለመገናኘት አለ ማለት ነው ገባችሁ እዚህ ጋር መጠው እንዴት ነው ካሜራ ደቅ ነው ምናምን ምናምን አበሻ እኮ ናቸው በዛ ላይ ወንድ ናቸው ይፈናከታሉ እንጂ ዝም ብለው ቁመው ምናምን ተነጋግረው ብቻ የሚሄዱ ይመስላችኋል በቦክስ ነበረ የሚባባሉት ስለዚህ እ አታስቡ ከፍ አበሉ በጾለት በዱዋቹ አስቧቸው። እንዳልኳችሁ ማለው ስብስብ ነገሮች እንዳይፈጠሩ በስራ መልኩ ሆኖ ግን ሌላ አይነት ነገር እንዳይፈጠር በሚለው ነው እንጂ ከዛ ውጭ ምንም ነገር የለም። ዛሬ ደግሞ ዛሬ እንደውም ይቅርታ ይባባላሉ ብዬ አስባለሁ። አይ ዶንት ኖ ዛሬ ይሄ ይቅርታ ቪዲዮ ሊሆን ይችላል። ሴቱ አቀረች ትላላችሁ እንዴ? ምን ሴት ነው ሴት አትመጣም። በፈጣሪ ሴት ማን እንዳትመጣ አትመጣም፣ አትመጣም። ልጁ ደግሞ ልጁን ግን ትንሽ ተቆጡብኝ እኮ ጋይስ ምንድን ነው አንተ አታስብላት ምናምን አልከው፣ ለምን ምናምን ብለው ተቆጡት። ግን እኮ ልጁ አይችልም ምንም፣ በቃ ድንዝዝ ያለ ነገር ነው። እና ለቴ በቃ አላ በቃ እንድች እንድች በል የተባለው መጦ ነው ያለው። ሞቅ ሞቅ አላደረገም ምንም አላደረገም። እንደው ባትናገሩት ጥሩ ነው። ይሁን ከተናገራችሁት እንግዲህ ምን አደርጋለሁ። ይሁንበትና ግን ተው አትናገሩት እንዴ ቻናል እንደውም ይከፈትለት እና ለማንኛውም ይመቻችሁ። ዛሬ በምን ቪዲዮ እንደሚወጡ አናውቅም፣ እየጠበቅን ነው። ጠብቁ። እወዳችኋለሁ። መልካም ጊዜ ሁላችሁ ባይ